አመሰግናለሁ አይለ ኢየሱስ። የምገኘው ፒያሳ ከአድዋ ድል መታሰቢያ ፊት ለፊት ነው። ከኋላዬ እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንፃ በዛሬው እለት ተመርቆ ለቤተክርስቲያኗ ርክክብ ተደርጓል ማለት ነው። እንደሚታወቀው ከዚህ ቀደም በመጀመሪያው የኮሪደር ልማት ወቅት ከለሙ አካባቢዎች መካከል ፒያሳ፣ አሁን ያለንበት አካባቢ አንደኛው ነው። እንግዲህ እንደሚታየው አካባቢው በጣም ተቀይሯል። የአድዋ ድል መታሰቢያ አካባቢውን ቀይሮታል። እንደዚሁም ደግሞ ዙሪያው ያሉት የመንግስትም፣ የግልም የተቋማትም በአጠቃላይ እያደሱ ወይም ደግሞ ለአገልግሎት በአዲስ መልክ ክፍት እያደረጉ ነው የሚገኘው ማለት ነው። ከዛ መካከል አንደኛው ዛሬ የተመረቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንፃ አንዱ ነው ማለት ነው። እጅግ በጣም ባማረ መልኩ ሰባት ወለል ያለውና የራሱ የሆነ መኪና ማቆሚያ ያለው ዘመናዊ ህንፃ መሆኑ በምርቃትና በርክክብ ስነስርዓቱ ላይ ተነግሯል ማለት ነው። እንግዲህ ከተማ አስተዳደሩ ከዚህ ቀደም ለቤተ ክርስቲያኗ አካባቢውን ለማልማት እንደዚሁም ደግሞ ይህንን ህንፃ አብሮ አፍርሶ ለመንገድም ለማድረግ ጭምር ከቤተ ክርስቲያኗ ጋር ተነጋግሮ ነበረ። በሚመች መልኩ ቤተክርስቲያኗ ልትገለገልበት በምችልበት መልኩ ህንፃው በዛሬው ዕለት ተመርቋል ማለት ነው። ከተማ አስተዳደሩ ለቤተ ክርስቲያኗ ባቀረበው ጥያቄ መሰረት ቤተ ክርስቲያኗ ሙሉ ፍቃደኛ ሆና ይህ ህንፃ እንዲሰራ ለከተማ አስተዳደሩ ፍቃድ ሰጥታ ይህ ህንፃ በስምንት ወር ውስጥ እንደሚጠናቀቅ ወይም ደግሞ በአንድ አመት ውስጥ እንደሚጠናቀቅ ከተማ አስተዳደሩ አሳውቆ ነበረ። በተባለው ጊዜ ባጠረ ወቅት በስምንት ወር ውስጥ ይህ ህንፃ ተጠናቆ በዛሬው ዕለት የርክክብ ስነስርዓት ተካሂዷል ማለት ነው። በርክክብ ስነስርዓቱ ላይ የተገኙት ወይም ደግሞ ንግግር ያደረጉት የከተማ አስተዳደሩ ምክትል ማን ነው? የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አበቤ መልእክት አስተላልፏል። ባደረጉት ንግግርም ይህ ህንፃ የመተባበር የአንድነት ማሳያ ነው፣ ሁላችንም ተባብረን ይህንን ህንፃ ሰርተናል ብለዋል። ሙሉ በሙሉ የተሰራው በከተማ አስተዳደሩ በጀት ነው ማለት ነው። ይህ ህንፃ እንዲሰራ ቤተክርስቲያኗ ስለሰጠችውን ፍቃድ ምስጋና አቅርበዋል። ህንፃው በተፈታተነ ቦታ የነበረውን ወይም ደግሞ በቀድሞ ስሙ ማሙድ ሙዚቃ ቤት ተብሎ የሚጠራው አካባቢ ላይ የተሰራ ህንፃ ነው ማለት ነው። በዚህ ወቅት የተገኙት ወይም ደግሞ በርክክብ ስነ ስርዓቱ ላይ የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስም ባዩት ነገር መደሰታቸውን ገልጸዋል። እንደዚሁም ደግሞ ቤተክርስቲያኗ በምታከናውናቸው በሁሉም ነገር ሁሉ መንግስት ከጎናችን ስለሆነ እናመሰግናለን የሚል መልእክትም አስተላልፈዋል። ይህ ህንጻ እንዲሰራ ከመጀመሪያው ጀምሮ፣ መሰረት ከመጣል ጀምሮ፣ ሀሳብ ከማቅረብ ጀምሮ ለነበሩት ለከተማው ከንቲባ አዳነች አበቤም እንደዚሁ ምስጋናቸውን አቅርበዋል። ከዚህ በኋላም ቤተክርስቲያኗ በምታከናውናቸው የልማት ስራዎች ሁሉ መንግስት ከጎናችን እንዲሆን፣ ከተማ አስተዳደሩ ከጎናችን እንዲሆን እንፈልጋለን የሚል መልእክትም አስተላልፈዋል። ሌሎችም የሚሰሩ ቤተክርስቲያኑኗ እያከናወናቸው እያከናወነች ያለቻቸው ስራዎችን በዚህ መልኩ እንዲጠናቀቁ እንፈልጋለን። ድጋፋችሁ አይለን የሚል መልእክታቸውን አስተላልፈዋል። እንደሚታወቀው ይህ አካባቢ አካባቢው ነው ወይም ደግሞ የአድዋ ድልን በሚመጥን መልኩ እንዲሰራ ከተማ አስተዳደሩ እድሳት እያደረገ ነው የሚገኘው። ይህ ህንፃም በዛ መልኩ ወይም ደግሞ አካባቢውን በሚመጥል መልኩ ደረጃውን በጠበቀ መልኩ ተገንብቶ በዛሬው እለት ለቤተክርስቲያኗ የርክክብ ስነስርዓት ነው የተካሄደው ማለት ነው። የተለያዩ የከተማ አስተዳደሩ አመራሮች፣ የቤተክርስቲያኗ ብፁዋን አባቶች ጭምር ተገኝተዋል። ሌሎችም የሚዲያ አካላትም በተገኙበት ነው የርክክብ ስነስርዓቱ የተደረገው። ቤተክርስቲያኗ ለከተማ አስተዳደሩ ከንቲባ አዳነች አበቤ የክብር እንደዚሁም ደግሞ ሰርቲፊኬት ጭምር ሰጥታለች ማለት ነው። ከተማ አስተዳደሩም እንደዚሁ በዚህ ስራ ለተሳተፉ በርካታ ሰዎች ለህንፃ ተቋራጩም ጭምር የምስጋና የሰርቲፊኬትና እውቅና ሰጥቷል ማለት ነው። ለጊዜው ያለኝ መረጃ ይህንን ይመስላል።